64.8 ኪሎ ሜትር እርዝመት ያለው የታርጫ ጪዳ መንገድ በ2010 ዓ ም ነበር ግንባታው የተጀመረው። ይሁን እንጂ በተቋራጩ የአቅም ውስንነት ግንባታው ለአመታት ተቋርጦ ቆይቷል። የግንባታው ሂደት መቋረጡም የመልካም አስተዳደር ጥያቄን እያስነሳ እንደቆየም ይነገራል። በዳግም የግንባታ ማስጀመሪያ መርሃ ግብሩ ላይ የተገኙት የከተማና መሠረተ ልማት ሚኒስተር ሚኒስትር ጫልቱሳኔ የመንገዱ መገንባት የአካባቢውን ማህበራዊና ኢኮኖሚያዊ እንቅስቃሴ ይበልጥ ያሳልጣል ብለዋል። ዛሬ እንደጀመርነው እንደ ተርጫ ጪዳ ባሉ መንገዶች ግንባታ ላይ ኢንቨስት በማድረግ ላይ በልማት ኮሪደሮች በኢንዱስትሪ ግብአት በሚያገለግሉ አካባቢዎች በቱሪስት መዳረሻዎችና በኢንዱስትሪ ዞኖች መካከል ወሳኝ ትስስር እየፈጠረን ነው። ይህ ለመሰረተ ልማት የተሰጠው ትኩረት ኢኮኖሚያዊ ልማትን ለማፋጠንና የዜጎቻችንን የኑሮ ጥራት ለማሻሻል ወሳኝ ስለሆነ በቁርጠኝነት ሁላችንም የምንተገብርና የመንግስት ቁርጠኛ አቋም መሆኑን አንዱ ማሳያ ነው። የመንገዱ ግንባታ ዳግም መጀመር መንግስት ህዝቡ ለሚያነሳቸው የልማት ጥያቄዎች ተግባራዊ ምላሽ ለመስጠት እንደሚሰራ ማሳያ ነው ብለዋል። በአራት ነጥብ ሰባት ቢሊዮን ብር በላይ ወጪ የሚገነባው የታርጫ ጪዳ መንገድ ፕሮጀክት የአስፓልት ኮንክሪት መንገድ የመገንባት ጉዳይ ብቻ አይደለም ለህዝባችን ህልሞች እና ተስፋዎች መንገድ ስለማዘጋጀት ጭምርም ነው። ለአርሶ አደራችን የንግድ ልውውጥን ያመቻቻል፣ የገበያ ተደራሽነትን እንዲሁም ቱሪዝምን ያሳድጋል፣ የንግድ ድርጅቶችም እንዲበለጽጉ ያደርጋል። የዚህ መንገድ መጠናቀቅ በክልሉም ሆነ በሀገራችን ላለው ኢኮኖሚያዊ እንቅስቃሴ ከፍተኛ አስተዋጽኦ አለው። ለደቡብ ምዕራብ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው ተቋርጦ የነበረው መንገድ አሁን ላይ መልሶ ማስጀመር እንዲቻልና የህዝቡን የልማት ፍላጎት በፍትሐዊነት ለመመለስ የሚያስችል ቁርጠኛ አቋም በመንግስት በኩል ተይዞ ወደ ተግባር መገባቱን ገልጸዋል። መሠረታዊ የሆኑ የህዝብ የመልካም አስተዳደር ጥያቄዎችን፣ የልማት ጥያቄዎችን ፍትሐዊ በሆነ መንገድ ለመመለስ ቁርጠኛ የሆነ መንግስትና ፓርቲ ስላለን በዚህ ደስ ልላችሁ ይገባል። የታርጫ ጪዳ መንገድ ከታርጫ ጪዳ ያለውን መንገድ የሚያሳልፍ ቢሆንም ከጅማ ጋር የሚያገናኝ ወላይታ ሶዶ ጋር የሚያገናኝ በጪዳ ባመያ አድርጎ ከዶንጋ ጋር የሚያስተሳስር ከዚህም አልፎ አሁን አዲስ በሚሰራው በዱራሜ ዱርጊ በኩል ከማዕከላዊ ኢትዮጵያና እንደዚሁም ወደ ማዕከላችን አዲስ አበባ የሚደረገውን ጉዞ የሚያሳልጥ ቁልፍ መንገድ ነው። ርዕሰ መስተዳድሩ እንደገለጹት የመንገዱ ግንባታ ዳግም መጀመር የክልሉ የተፈጥሮ ጸጋዎችና የቱሪዝም ሀብቶች ኢኮኖሚያዊ ጠቀሜታቸው የጎላ እንዲሆን ያደርጋል። በካሳና በወሰን ማስከበር እንዲሁም ሰላምና ጸጥታን በማረጋገጥ በኩል የሀገር ሽማግሌዎችና የአካባቢው አስተዳደር አካላት የበኩላቸውን ድርሻ እንዲወጡም ርዕሰ መስተዳድሩ አሳስበዋል። በግንባታ ላይ የሚገኙ መንገዶችም ሆኑ ሊገነቡ የታቀዱ መንገዶች በተያዘላቸው ጊዜ ገደብ እንዲጠናቀቁ በተቀናጀ ጥረት እንደሚሰራም ነው ያረጋገጡት። ተጀምሮ ያልተጠናቀቀው የጪዳ ቦንጋ፣ የቦንጋ ፈለገ ሕይወት አመያ እንዲሁም በዳውሮ ዞን አምስት ወረዳዎችን የሚያስተሳስረው የዋካ እሰራ መንገዶች ግንባታ ትኩረት እንዲሰጠው ጥሪ ቀርበዋል። ዳውሮ ዞን ሶስት አራተኛውን ክፍል የሚይዘው ከዋካ እስከ ሰራ ያለው መንገድ ነው። ይሄ መንገድ አጠቃላይ ያለው ፋይዳ ታምኖበት በፌደራል መንግስትም ትኩረት ተሰጥቶ በጀት 2016 በጀት አመትም 2017 በጀት ዓመቱን በጀት ብያዝለትም ወደ ስራ መግባት አልቻለም። አደራ ምላችሁ በዚህ ሕዝብ ስም የኢትዮጵያ መንገዶች አስተዳደር ይህንን ፕሮጀክት በተለየ ሁኔታ እንዲመለከተው ማስታወስ ፈልጋለሁ። በኢትዮጵያ መንገዶች አስተዳደር ምክትል ዋና ዳይሬክተር ዶክተር አለማየሁ አየለ በበኩላቸው ይህ መንገድ የክልሉ ዞኖችን እርስ በርስ ከማስተሳሰር በተጨማሪ ከኦሮሚያ ክልል ጋር የሚያገናኝና የዞኖችን ኢኮኖሚያዊ ተጠቃሚነት እንድረጋገጥ የሚያስችል መንገድ በመሆኑ በተያያዘለት ጊዜ ገደብ እንድጠናቀቅ በተቀናጀ ርብርብ እንደምሰራም ነው ያስረዱ። በዕለቱ በታርጫ ከተማ በተጀመረው የመልሶ ማስጀመሪያ መርሃ ግብር ላይ የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበዮ እንደገለጹት ባለፉት ጥቂት አመታት በመንገድና መሰል መሰረተ ልማቶች ወደ ኋላ የቀሩ አካባቢዎች ተጠቃሚነታቸውን እንዲያረጋግጡ ለማድረግ የለውጡ መንግስት የድርሻውን እየተወጣ ይገኛል። ዛሬ በይፋ የተጀመረው የታርጫ ጪዳ መንገድ ለዳውሮና ኮንታ ዞኖች ብቻ ሳይሆን ከኦሮሚያ ክልል ጅማ ዞን ጋር የእርስ በርስ ግንኙነት በማጠናከር የኢኮኖሚ እንቅስቃሴ እንዲፋጠን የበኩሉን ድርሻ እንደሚወጣም አሳስበዋል። የኮንታ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ወንድሙ ወጁ በበኩላቸው ሁለንተናዊ ብልጽግናን ለማረጋገጥና የህዝብ ለህዝብ ግንኙነት ለማጠናከር እየተደረገ የሚገኘው ሂደት ተስፋ ሰጪ መሆኑንም ገልጸዋል።